የእኔ ጩጬ ደህና ነሽ ደህና ነኝ አባቴ እንዴት ሰላም እግዚአብሔር ይመስገን አንቺ ብርቱ ሰው ነሽ ያንን ሁላ መከራ አልፈሻል ያንን ሁላ ስቃይ አልፈሻል ደግሞ ማህበረሰባችንን ታቂዋለሽ የኛ ህዝብ በተለይ ብዙዎቹ በየቤታቸው አፍነው ነው የተቀመጡት በየቤታቸው በስቃይ ነው ያሉት። ያንን ህግ ጥሰሽ ነው አደባባይ ላይ የወጣሽው። ይሄ ነገር ከመጣ በኋላ ያው እኔ ስናገረው ኖሬ ያለው የሰማኝ የለም፣ ስሰደብበት ነው የኖርኩት። አንቺ ከመጣሽ በኋላ ግን ማህበራዊ ሚዲያውን ተነቃንቋል። ዛሬም ደግሞ እንዳየሁት ከሆነ ብፁዕ አባታችንም ወጥተዋል። ምንድነው የተሰማሽ? ከማህበረሰቡስ ከህብረተሰቡስ የመገፋት የማቅረብ ምንድን ነው የደረሰሽ? ግብዓት ምንድን ነው የደረሰልሽ? ግብረ መልስ ምንድን ነው ያገኘሽው? እስቲ አሁን እዚህ ላለው ህዝብ፣ በመላው ዓለም ለሚያዳምጥሽ ንገሪን እስቲ እሺ። ሁላችሁንም አመሰግናለሁ በመጀመሪያ ከምስጋና ልጀምር ከጎኔ ስለቆማችሁ አብራችሁኝ ስላላችሁ ህመሜ ስለተሰማችሁ እምባዬ ስለታያችሁ ስብራቴ ስለጎዳችሁ እጅግ በጣም ነው የማመሰግነው እኔ ይህንን ህዝብ የማየው በእርግጥ ዘመዴ መጀመሪያ አንተነህ ትልቁን ስራ የሰራኸው አውቃለሁ ምንም ጥፋት እንኳን ቢኖርብኝ አሳልፈህ እንደማትሰጠኝ አይቻለም ዛሬ አይደለም ድሮም ነው ከድሮም ጀምሮ ነው እና የሚገርመኝ ነገር ራሱን ሰው ራሱን ለሰው አሳልፎ ይሰጣል እንዴ ብዬ እገረማለሁ ዘመዴ ምንም እንኳን ጥፋት ቢኖርብኝ እንኳን ባጠፋ እንኳን በጓዳ ነው የምትቀጣኝ የምትቆጣኝ የምትገስጸኝ አሳልፈ አትሰጠኝም ስለዚህ እጅግ ከእኔ ሳይሆን ምላሹም ከእግዚአብሔር አገኘ ብዬ የመርቃሃለሁ። ኔ አባቴ፣ ኔ ወንድም ከልጆችህ ኩን ነው ስታሳድገኝ ስትመክረኝ፣ ስትገሰጸኝ የሚያስፈልገኝን ነገር ስታደርግልኝ አይቻለሁ። ይሄ ቃል ማጣፈጫ አደለም ወይ ኢንተርቪው ላይ ስወጣ ወይ ደግሞ እንዲህ ላይቭ ላይ ስገባ ቃላት ማጣፈጫ አደለም። በጣም በቃ አይቻለሁ። በህይወት የእግዚአብሔር ያክብርልኝ። የህዝቡ ምላሽ በጣም ነው የሚገርመኝ። እውነት ለካ ቤተሰብ አለኝ ለካ ወገን አለኝ ለካ ህመም የሚሰማው በቃ አብሮኝ የነበረ ሰው ደሜ ሲፈስ ስሰቃይ ሳምጥ የነበረ ሰው በአይኑ እንዳየ ሰው ነው ሲታገልልኝ የነበረው ህዝቡ ህዝበ ክርስቲያን ያ የልጅነት ስብራቴ የተጠገነ ይመስለኛል። ህዝቡ ከኔ ጋር ነው። በህመምሽ አለን፣ አይዞሽ፣ በርቺ በቃ ዘጠና አምስት ፐርሰንቱ እኔን ማበረታቻ ነው። ፍትህ ለዮርዳኖስ ነው። አይዞሽ የእኔ እናት በቃ ካንቺ ብዙ ተምረናል። አበረቱኝ እና የትላንትና ስብራቴን እንዳላይ እንድረሳው ያደረጉኝ እና እጅግ በጣም ህዝበ ክርስቲያኑ ላመሰግን እፈልጋለሁ ሙስሊም ሙስሊሞች ደውለውልኛል። ፕሮቴስታንቶች ደውለውልኛል። ኦርቶዶክሱን ተው፣ በቃ ቁጥር የለውም። እና እጅግ በጣም ምስጋና ላቀርብ እወዳለሁ። በደረሰብኝ ነገር በኢንተርቪው መጥቻለሁ። የደረሰብኝን ሰምታችሁ፣ ህመሜን ሰምታችሁ፣ እምባዬን አይታችሁ፣ አብረነሽንን ብላችሁኛል። ደግሞ እግዚአብሔር ለምስጋና ደግሞ ያቅር ለምስጋና ያብቃኝና እናንተን ደግሞ በአደባባይ ለማመስገን እግዚአብሔር እድሉን ይስጠኝ። ይሄ ኢንተርቪው ከመውጣቱ በፊት ቅዱስ ሚካኤል ቤተክርስቲያን ገባሁኝ፣ መካኒሳ ቅዱስ ሚካኤል ገባሁኝና ቅዱስ ሚካኤል፣ የኔ ኩዮች አልፈውኝ ሄደዋል፣ እንደ ኩዮች መሆን አልቻልኩኝም። ምክንያቱም ህመሜን ታቅማለህ፣ ቅዱስ ሚካኤል በእኔ እንደማትጨክን አውቃለሁ ግን ለኔ ያለ ይሄ ነው ወይ ይሄ ነው ለኔ ያለህ ብዬ አልቅሽበት ነበር ቅዱስ ሚካኤል በአደባባይ አሳየኝ በቃ ስብራቴን እንዲጠገንልኝ በአደባባይ ፍረድልኝ አንተ ቅዱስ ሚካኤል ብዬ ነው የወጣሁት አላሳፈረኝም የእኔ ያሳደገኝ ሚካኤል አላሳፈረኝም ከጠበኩት በላይ ሆኖን ያገኘሁት ምላሹን እና በጣም በጣም በቃ ከመነግራችሁ በላይ ደስተኛ ነኝ በጣም ሁላችሁም አመጣችሁ እንደወለዳችሁኝ ያየሁት በዚህ በዚህ ሰሞን እና አመሰግናለሁ። ከሌላ ስለሆናችሁኝ ድጋፍ ስለሆናችሁኝ መበርቻ ስለሆናችሁኝ በጣም ነው የማመሰግነው። ምጽዋ አባታችንንም አመሰግናለሁ በጣም ምክንያቱም የተጻፈላቸው ደብዳቤ የላኩላቸው የጻፍኩላቸውን ደብዳቤ አይተው እንግዲህ ይመስለኛል ያው የበሴት ልጅ የሚጨክን አንጀት ማንም የለውም። እና ያንን አይተው ህመሜን አይተው ስለውት በልቦናቸው አስበውት ነው ይሄንን ምላሽ የሰጡልኝ እና እጅግ በጣም ነው ማመሰግናቸው። እግዚአብሔር ደግሞ መጨረሻውን ያሳምርልኝ። አሜን አሜን ባይ ካይኔ ደርቆ እንግዲህ ዳግም ለማመስገን ያብቃኝ ነው። አድማጭ ተመልካቾቻችን የምትሰጡትን ጊፍት፣ ዛሬ የምትሰጡትን ጊፍት በሙሉ ለዮርዲ አድርጉልኝ። እስካሁን ለእኔ የሰጣችሁትንም የዛሬውን አይቼ ለዮርዲ እልክላታለሁ። ሰሞኑንም እንዲሁ ለምኜ ትንሽዬ የውሃ መጠጫ ብዬ ልክ ያለው እንዳይርባት እንዳይከፋት፣ አሁን ደግሞ እና አንበሽብሿት አንበሽ ብሽዋት። ዮርዲ መጨረሻ ላይ ስንት እንደሚሰጠኝ ቲክቶክ ነግርሽና፣ ያንንም ለአንቺ እሰጥሻለሁ። የሚመጣ ነገር ለአንቺ ይጠቅምሻል ለልጅሽም ይጠቅመዋል። እና ዛሬ ያሉት የኔ የኔ የምላቸው ሰዎች በ እያዘነቡት ነው ያዘነቡት ነው በእውነት እና እንደነገርኳችሁ ናት፣ ለእኔ ልጄ ናት። ስቱዲዮ እያሰራት ያሰራት ቅልልቦሽ የምትጫወት ከዛ ቀስቅሰን ኧረ በእናትሽ አንዴ ተቀረጭ ብለን አቁሜ እንደገና ክራር ገብቶ መሰንቆ ገብቶ ምንዘብቶ ዘምራ ተመስጣ እንደገና ወደ ጨዋታ የምትሄድ ሕፃን የነበረ ለእኔ አሁንም ስጠራትም ህፃን ዮርዳኖስ ብዬ ነው አሁን ትልቅ ሰው ሆናለች ቢሆንም ያው የልጅነት ነገር አይቀርም ማለት ነው የደረሰባትን መከራ የደረሰባትን ቁስል የነገርኳችሁ ቅድም የነገርኳችሁ የዋሸሁት ነገር የለም ዋሽቻለው ዮርድ ይህንን ነገር ያቸው ለህዝቡ በፍጹም በጨራሽ እዚህ ትክክል ነው ዘመዴ ያየውን የሰማሁን ነው የገባህን በደንብ የተረዳኸውን ነገር ነው የተናገርከው ምንም ሀሰት ውሸት የተገኘብህ ነገር የለም። ይነባ ይዤ እጃለሁ። በሰማሁ በሰማኮ ይቼን ሰማሁት ይ አራዳ ክፍለ ከተማ አለ ወይዘሮ ቆንጂት ወይ መድኃኒት የምትባል ሴት ይዤሽ እጃለሁ አደለ ነግሬአለሁ፣ አ አስረድቻለሁ። ምክንያቱም እኔ ሴት ልጅ ስለወለድኩኝ ከሴት ስለተገኘው እናት ስላለኝ ደግሞ የምወዳት ሚስት ስላለኝ የእኔ ትንሽ ልጅ የእሷ እሷም አንድ መዝሙሯን የዮርዳኖስን እጋብዛችኋለሁ። በልጅነት እድሜ የሰራሁትን እንደዛ እናደርጋለን። ቀጥሉ። አሁን አሻሽል ሰብተዋል

እንግዲህ ለእኔ የልጅነት እና የቆየ እንትኔ ነው። በጣም ትዝታዬን የሚያመጣብኝ ነው። የዚህ መዝሙር ባለቤት እኔ ነኝ፣ ፕሮዲውሰሩ እኔ ነኝ፣ የደከምኩበት እኔ ነኝ። አንዳንዴም የሚሰማኝ ነገር ለልጆች ሕፃናቱን ወደ መዝሙር ማምጣት ትክክል እንዳልሆነ እስኪሰማኝ ድረስ ማለት ነው። በጣም በጣም እስኪሰማኝ ድረስ ነው የሚሰማኝ። ምክንያቱም ከዛ በኋላ የሰው ዓይን ውስጥ ይገባሉ፣ እንዲህ አይነት አደጋ ይደርስባቸዋል ማለት ነው። ዮርዲን እንግዲህ በስንት ጊዜ አግኝቻታለሁ፣ እዚህ እንትኑ ላይ ስላየኋት ነው። ትንሽ እንሰማለን። አረፈ የዮርዳኖስ መታለች። ትንሽ ጊዜ ከእሷ ጋር እንቆያለን። ዛሬ እግዚአብሔር ካለ ጥቂት ሰዎች እንዲረዷት እናደርጋለን። እኔ የበኩሌን ተወጥቻለሁ። የኔም ጓደኛ የኔም ወንድም ወጥቷል። ዮርዲ እንዴት ነሽ? እግዚአብሔር ይመስገን። እንደምናለ የኔ ጩጬ ደህና ነሽ? ደህና ነኝ ነኛ አባቴ፣ እንዴት ነህ ሰላም ነህ ወይ? እግዚአብሔር ይመስገን እግዚአብሔር ይመስገን። አንቺ ብርቱ ሰው ነሽ። ያንን ሁላ መከራ አልፈሻል። ያንን ሁላ ስቃይ አልፈሻል። ደግሞ የማህበር ማህበረሰባችንን ታቂዋለሽ። የኛ ሕዝብ በተለይ ብዙዎቹ በየቤታቸው አፍነው ነው የተቀመጡት። በየቤታቸው በስቃይ ነው ያሉት። ያንን ህግ ጥሰሽ ነው አደባባይ ላይ የወጣሽው ይሄ ነገር ከመጣ በኋላ ያው እኔ ስናገረው ኖሬ ያለው የሰማኝ የለም፣ ስሰደብበት ነው የኖርኩት። አንቺ ከመጣሽ በኋላ ግን ማህበራዊ ሚዲያውን ተነቃንቋል። ዛሬም ደግሞ እንዳየሁት ከሆነ ብፁ አባታችንም ወጥተዋል። ምንድን ነው የተሰማሽ? ከማህበረሰቡስ ከህብረተሰቡስ የመገፋት የማቅረብ ምንድን ነው የደረሰሽ ግብዓት ምን ምን የደረሰልሽ ግብረ መልስ ምንድነው? ያገኘሽው እስቲ አሁን እዚህ ላለው ህዝብ፣ በመላው ዓለም ለሚያዳምጥሽ ንገሪን እስቲ። እሺ፣ እሺ። ዘመዴ ሁላችሁንም አመሰግናለሁ። በመጀመሪያ ከምስጋና ለጀምር። ከጎኔ ስለቆማችሁ አብራችሁኝ ስላላችሁ ህመሜ ስለተሰማችሁ እምባዬ ስለታያችው ስብራቴ ስለጎዳችው እጅግ በጣም ነው የማመሰግነው። እኔ ይህንን ሕዝብ የማየው በእርግጥ ዘመዴ መጀመሪያ እንተነ ትልቁን ስራ የሰራሁ አቃለሁ። ምንም ጥፋት እንኳን ቢኖርብኝ አሳልፈህ እንደማትሰጠኝ አይቻለሁ። ዛሬ አይደለም ድሮም ነው ከድሮም ጀምሮ ነው እና የሚገርመኝ ነገር ራሱን ሰው ራሱን ለሰው አሳልፎ ይሰጣል እንዴ ብዬ እገረማለሁ። ዘመዴ ምንም እንኳን ጥፋት ቢኖርብኝ እንኳን በአጠፋ እንኳን በጓዳ ነው የምትቀጣኝ፣ የምትቆጣኝ፣ የምትገስጸኝ፣ አሳልፎ አትሰጠኝም። ስለዚህ እጅግ ከእኔ ሳይሆን ምላሹን ከእግዚአብሔር አገኘ ብዬ እመርቅሃለሁ። የኔ አባቴ ነው የወንድም ከልጆቼ እኩል ነው። ስታሳድገኝ፣ ስትመክረኝ፣ ስትገሰጸኝ የሚያስፈልገኝን ነገር ስታደርግልኝ አይቻለሁ። ይሄ ቃል ማጣፈጫ አይደለም፣ ወይ ኢንተርቪው ላይ ስወጣ፣ ወይ ደግሞ እንዲህ ላይቭ ላይ ስገባ ቃላት ማጣፈጫ አይደለም። በጣም በቃ አይቻለሁ። በህይወት እግዚአብሔር ያክብርልኝ። የህዝቡ ምላሽ በጣም ነው የሚገርመኝ እውነት ለካ ቤተሰብ አለኝ ለካ ወገን አለኝ ለካ ህመም የሚሰማው በቃ አብሮኝ የነበረ ሰው ደሜ ሲፈስ ስሰቃይ፣ ሳምጥ የነበረ ሰው በአይኑ እንዳየ ሰው ነው ሲታገልልኝ የነበረው ህዝቡ፣ ህዝበ ክርስቲያኑ ያ የልጅነት ስብራቴ እየተጠገነ ይመስለኛል። ህዝቡ ከኔ ጋር ነው። በህመምሽ አለን፣ አይዞሽ፣ በርቺ በቃ ዘጠና አምስት ፐርሰንቱ እኔን ማበረታቻ ነው። ፍትህ ለዮርዳኖስ ነው። አይዞሽ እኔ እናት በቃ ካንቺ ብዙ ተምረናል። አበረቱኝ እና የትላንትና ስብራቴን እንዳላይ እንድረሳው ያደረጉኝ እና እጅግ በጣም ህዝበ ክርስቲያኑ ላመሰግን እፈልጋለሁ።